ወንጌል ለእርስዎና ለብዙዎች ታላቅ መንፈሳዊ ጉባኤ በቨርጂኒያ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ኤፌሶን 516 መንፈሳዊ ሕይወቶን የሚያለመልሙ ቃለ ወንጌልና መንፈሳዊ ዘማሪዎች ይቀርባሉ። የብዙሃን መገናኛ ስልጣኔን በመጠቀም ወንጌልን ለብዙ ስለማድረስ አብረን እንመክራለን። እርሱ እንዳይቀሩ በክብር ተጋብዘዋል። በዕለቱ ተጋባዥ መምህራን ቀሲስ ህብረት የሽጥላ፣ ቀሲስ ግርማ ካሳ፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ አባቶች፣ ምዕመናንና የአካባቢው ሰንበት ትምህርት ቤት ወጣቶች ይገኙበታል። ህዳር አምስት ቀን ሁለት ሺ ስምንት ዓመተ ምህረት ወይንም ኖቨምበር ፊፍቲንዝ ቱ ታውዘንድ ፊፍቲን ከሰዓት በኋላ ከስሪ ፒ ኤም ጀምሮ ያስታውሱ። እሁድ ህዳር አምስት ቀን ሁለት ሺ ስምንት አመተ ምረት ወይንም ኖቨምበር ፊፍቲን ቱ ታውዘን ፊፍቲን ከስሪ ፒ ኤም ጀምሮ ጉባኤው ይደረጋል። አድራሻ ፍራንሲስ ሲ ሄመን ሚድል ስኩል ፎርቲ ሲክስ ፎርቲ ሲክስ ሰሚነሪ ሮድ አሌክሳንድሪያ ቨርጂኒያ ቱ ቱ ስሪ ዜሮ ፎር የጉባኤው አድራሻ ነው። ህዳር አምስት ቀን ሁለት ሺ ስምንት አመተ ምረት ከሰዓት በኋላ ከስሪ ፒ ኤም ጀምሮ በዕለተ እሁድ ጉባኤው ይካሄዳል። በክብር ስለ ተጋበዙ እንዳይቀሩ አያስቡ። እርስዎ ጉባኤውን ሲከታተሉ ለልጆ እንዳያስቡ፣ በዕድሜያቸው የሚቆዩበት ቦታ ተዘጋጅቶላቸዋል። አዘጋጅ በማኅበረ ቅዱሳን የሰሜን አሜሪካ ማዕከል ቨርጂኒያ ንዑስ ማዕከል